ወይዘሮ ሜላት ሀሴትን ልጇን አስታውሳ በለሱ፣ በጣም ተሰቃዩ። በጣም ታሳዝናለች ወይዘሮ ሜላት ጸጸቱ ሊገላት ነው። ያደረገችው ወደኋላ ሁሉ ነገር በሀና ላይ ያደረገችው ሁሉ ርግብ፣ እኔ ልጅ ነኝ እያለቻት የሰራቻትን መጥፎ ነገር ሁሉ ስታስታውስ ወደኋላ በጣም ተንሰቅስቃ ሁለቱም አለቀሱ። እንግዲህ እርግብም አልተገኘችም ወይዘሮ ባዩሽም ደግሞ እየመጣች ነገራቶችን ለማጣራት እየሞከረች ነው ነገር ግን ሀና ወይም ሀሴት እና ወይዘሮ ሜላት እናቷ የሆነ ነገር ሴራ አቀዱ እሱ ምንድን ነው ይህ ነገር ጀርባ ያለበትን ሰው ሳላቅ ማንነቴን መመለሴና ማስታወሴን ማወቅ ያለባቸው

ከነገ ሁሉ ሰላም አልሐምዱላ ረቢላል በያላችሁ በሰላማችሁ በስደብ ላችሁ አዲስ ከናችሁ፣ ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሆኑ። ወይዘሮ ሜላት በጣም ነው ያሳዘነች። በሆነ ጸጸቱ ሊገላት ነው። አንቺም ቢሆን ያው እስከዛሬ ያው ግራ ገብቷት ካባቷም ጋር እንግዲህ ከተሞን ትፈልጋለች፣ የሰዎችን ማግኘት ትፈልጋለች። እ ብዙ ጊዜ እንግዲህ እንዳይታወቅባት አድርጋ ጋ ኖራለች። አንችም ቢሆን በስተመጨረሻ እንደውም አንጅ ነሽ ልጄ እርግብ ናት ልጅ ነኝ ብለሽ የመጣሽ እውነት ነው ወይ ብላ ስታማክራት ራሱ እርግብ እንደሆነችና እሷ እንዳልሆነች አድርጋ ነበር የነገረቻት ማለት ነው። እስከዛም ድረስ እንግዲህ እንድነቃባትና እና ልጅነቷ እንድታወቅ አልፈለገችም ነበር። እስከዛሬ ሁሉ ሰርቶቷታል ማለት ነው። ዛሬ እንግዲህ ወይዘሮ ሜላት ሁሉን ነገር አስታውሳለች ማለት ነው። በጣም ደስ የሚለው ነገር ሀሴት ነበር ብላ የጠራቻት ከዚያም በኋላ እንግዲህ ያለውን ነገር በራሱ በጣም ታሰቃዩ እናትና ልጅ። ደስ የሚለው ነገር እንግዲህ ዋናው ማስታዋሷ ነው። ያለፈው አለፈ። እናም እንግዲህ እንዴት እንዳስታወሰች ሁሉን ነገር እየነገ እየጠየቀች ነበር ሀንቹ ማለት ነው። የዘ ዕለት እንግዲህ ሀና አንቺ ከአባቷ እና ከሰላም ጋር ምናሴ ከሆኑ ሐኪም ቤት እንደሄዱ ወይዘሮ ሜላት ደግሞ ከሀና አባት ጋር ፎቶውን ከደሴ አስመጥቶ ላለታ ይዛ ሄዳ ነበር። እና እንደውም ወይዘሮ ሜላት በመጀመሪያ ተመርመሮ በፊት እንዳወቀች እና አባቷ ጋር ሄደ ፎቶውን ከደሴ አምጥቶ እንዳሳያት እና ሀና ቤት እንግዲህ እንዳወቀች ያን ሁሉ አስታውሳለች እየነገረቻት ነበር ማለት ነው። ከዚያ እንግዲህ ከነሃንቹ በፎቶን ይዛ ወዲህ ቤት ስትመጣ ነው። ቤት ውስጥ እንግዲህ እንትና እርግብና ግንታ ተንቅንቅ የተያዙት በዛ ቅጽበት ነው እንግዲህ፣ ባዩሽ ገብታ ያው ጠርሙዝ መታቻትና ከኋላ ሰው መጥቶ እንደመታትን ታስታውሳለች። እንዲሁም ደግሞ ተወደቀች በኋላ አክስቴ ከደርሻት ብላ ስትል እርግብ ሰንታታለች ማለት ነው። በጣም አስተዋጽኦ በጣም ደስ የሚል ነገር ነው እና ያደረገችባት ነገር እየተሳሳተች ነበር ማለት ነው። እርግብ እንግዲህ እስካሁን አልተገኘችም። ታምቹም ደግሞ ወደ ሀገር ለወጣ ነው ብለው አመቻችልኝ ያለችው ካጎቱ ጋር ጣልቶ ብር ስጠኝ እያለው ነበር። እስካሁን እንግዲህ አልወጣችም። ነገር ግን ታምቹም አልሄድም ብሎ አጎቱ ሸኝቷል ማለት ነው። ባዩሽ እና ደግሞ አሲር ከመሃል ሀና ቤት ተገናኝተው ባዩሽ ወይ ምን ሰራ ዳዝክ እያለች እየጠየቀችው ነበር። እሱም ደግሞ ቀና ቀናውን ትቶ እንግዲህ በተቃራኒው እንደሰርግ መጠች ነው እያለት ነበር ማለት ነው። ሀና መታ አሲር ብራ ስታወቀው ትታወቃላችሁ እንዴ ስትላት፣ አዋቀዋለሁኝ ለዘሮ ሜላት ደም የሰጣት እሱ ነው ስትላት፣ እንግዳማ ተሰባስባችሁልኛል ብራ ነው ተናደ የወጣችሁ ማለት ነው። እንግዲህ ወይዘሮ ሜላትም ቆጭ ብላ ያለውን ነገር ያንቹን ደስታ ሁሉን ነገር ተደስታለች። ምን ተገኝቶ ነው እያለ ሲያጣራ ምንም አልተገኘም እያለች ወይዘሮ ሜላትም ሸሽገችው ማለት ነው። ምክንያቱም አባቱን ራሱ ሸሽገዋለኝ። ወይዘሮ ሜላት ይሄን ነገር የምታውቂው ናችሁ ብቻ እንጂ ሌሎቹ እንዲያመመኝ አድርጌ ሳናስነቃ ማውጣት አለብኝ። ይሄን ነገር መድረስ አለብኝ። የዚህ ጠንሳሽ ማን ነው? ከኋላ ያለውን ሰማ ካለብኝ ብላ ወይዘሮ ሜላት ከሀነች ጋር ተመካክረዋል ማለት ነው። እንግዲህ ባዩሽም ስመጣ ያው አልተስማሙም። ጭራሽ ትታት ሄደች ማለት ነው። እሷ ለማጣራት ነበር የመጣችው። እንግዲህ ወይዘሮ ሜላትና ሀና በራሳቸው ተዋውቀው ደብቀው ነገሩን እስከመጨረሻው ሊያደርሱ ተመካክረዋል ማለት ነው። ወይዘሮ ሜላትም እንደማታስታውስ እያስመሰለች

ዝምድና እንግዲህ ወይዘሮ ሜላት አታውቅም ማለት ነው። እዚህ ከመጣች የተዋወቀችና የተግባቡ ነው ያደረገችው እነሱ ግን ያው ዝምድና ስላላቸው የነገር ተቆፎ ተጧቱ ነ እንግዲህ ተጠንቶበት ነው ነገ የተደረገው። የዛንም ነገር እንግዲህ ባዩሽና ድግብ ዝምድና እንዳላቸው ወይዘሮ ሜላት መረጃው ታገኛለኝ በይነኝ ማለት ነ ብቻ ወይዘሮ ሜላትና ሀና ስለተዋወቁ በጣም ደስ ይላል።